የኔ ነገር አብቅቷል። የተነገረልኝ የተስፋ ቃል የሚፈጸም አይመስለኝም። የማየው ነገር ያስፈራኛል። ይሄ ነገር የሚወርሰኝ ይመስለኛል እያል ለምንጨነቅ እና ልባችን መዛን ለጀመረ፣ አይደለም መጽናት ላቃተው ተበረከረክን ነው የእግዚአብሔር እኮ መልእክት በጸሎት የሚጸኑ የተስፋ ቃላቸው ያገኛሉ። ለክርስቶስ ምጽአት የተዘጋጁ አይደለም እነሱም ወደ ጌታ ለመሄድ በህይወት መንገድ ላይ ያሉ ሰዎች ሁልጊዜ በጸሎት የሚጸኑ ናቸው ማለት ነው። ሉቃስ 18 ላይ አንድ ዳኛ ነበር ይላል። የዘመኑ ዳኛ ልክ ኢትዮጵያ ውስጥ እንዳለው ዳኛ አይደለም እና ካባ ለብሶ ደስ ወዳለው ቦታ ነው ሄዶ የሚፈርደው እና ድንኳን ይተከልለታል በድንኳን ውስጥ ዛሬ ጅማ ነው ካላችሁት ነገ ወለጋ ሊሄድ ይችላል እና ይሄ ነው የሚባል አድራሻ የሚል ይሄዳል እና ድንኳን ውስጥ ይቀመጣል። የእሱ ቦዲጋርዶች አሉ። በሰፈሩ ያሉ በሙሉ ጉዳይ ያለባቸው ግር ብለው ይመጣሉ። ስለዚህ ወደ ዳኛው ድንኳን ውስጥ ወደ ተቀመጠው ዳኛ መርጠው ኬስ ካለባቸው ሰዎች መርጠው የሚያስገቡት የዳኛው አፈቀላጤዎች ናቸው። ስለዚህ ወረፋም የለው ምንም የለው አንቺ፣ አንተ ብለው ነው የሚያስገቡት። እንደዚህ ነበር ዳኝነቱ ክፍት ነው ችሎቱ፣ ሲፈልግ ነው የሚሰየመው፣ ደግሞ በፈለገ ወራት ነው የሚሰየመው። ይህ እግዚአብሔርን አይፈራም፣ ሰውን አያፍርም፣ አመፀኛ ዳኛ ነው ይለዋል። እንዲያውም መበለቷ እንደ ዛሬ እምባጠባቂ ጠባቂ የላትም፣ ጠበቃ የላትም፣ ህገ መንግስት የላትም። መበለት ማለት ባል የሞተበት ሴት ነው። ማንም ምንም ሊያረጋት የሚችል ባል የሌላት ገንዘብ የሌላት ድሃ ነች። ሰው ይወፍር ደገም ድል ነው ሲትዩ ደግሞ ደሃነች ጉቦ ለመስጠት አትችልም ማለት ነው። ስለዚህ ድንቋን ጥሎ አመፀኛው ዳኛ ለዳኝነት ሲቀመጥ ጉቦ ሰታ እንዲያስገቧት አቅም የላትም ገንዘብ ያላቸው ባለጠጋ የሆኑ ዘመድ ያላቸው ወደ ዳኛው ለመቅረብ ይችላሉ። እቺን መበለት ግን ማንንም ሊያስጠጋታችሁ ወደ ዳኛው ስለዚህ አማራጭ አንድ ነው። ዳኛው ካልፈረደላት ከባላጋራዋ ድል መንሳት አትችልም። ይሄ ድል ደግሞ ከአንዴ ካመለጣት ለዘላለም አመለጣት። ሲያነጻጽረው ተመልከቱ ገዢ ረዳት የላትም እና ገንዘብ መስጠት አትችልም። ባል የላትም እንደ ምናምን የተቆጠረችው ግን ሴትዮዋ ተስፋ አልቆረጠችም። እግዚአብሔርን አይፈራም፣ ሰውን አያፍርም፣ በአመፅ በጉቦ የሚንቀሳቀስ ዳኛ ነው። ስለዚህ ምን ይሻለኛል? እግዚአብሔር ሆይ ኖ ካንተ በቀር የሚፈርድልኝ የለም አላለችም። ድንኳኑ ተዘልሎ የተቀመጠበት ከፍ ብላ ተራራ ላይ ወደ ዳኛው መጮ ጀመረች። ወደ ውስጥ ባትገባም ከባላ ጋራ ይፍረድልኝ ብላ ትጮዋለች። እንደማይሰማት እኮ መቶ ከመቶ እርግጠኛ ነች። አመፀኛ ነው። ግን ተስፋ ትቆርጥ ነገም ስትጮበት ከነጎዲያም ስትጮ ሊያባረሯት ይሞክራሉ። መታ ትጮዋለች። ስልችት አለው ሰውየው ኢየሱስ እንዳለ ምንም እግዚአብሔርን ባልፈራ ከድንኳን ውጭ የሆነ አየጮች ከምትጨቀጭቀኝ እፈርድላት አለ። የሚያስገርም ሴትዮ ነች። እንዴት ድል ነሳቸው ይህን ሰው። አንድ የጦር መሳሪያ አላት፣ መጨቅጨቅ፣ ፀንቶ መጮ፣ ያለመታከት መቆ። የሚለውን እኮ ለማጉሏት እቺ ማንም ጠባቂ የላትም። የእግዚአብሔር ምርጥ አገልጋዮች ግን ጠባቂ አላቸው አይደለም ዳኛው ለእሷ እንግዳ ነው አታውቀውም። ለእናንተስ ዳኛው ማነው? አባታችሁ ነው። ለእሷ ጠበቃ የላትም የሚከራከር፣ ለእናንተ በሰማይ ጠበቃ አለ። ከእሷ ጋር እኮ ነው የሚያነጻጽረን። ምንም የተስፋ ቃል የላትም ከአመፀኛው ዳኛ፣ እናንተስ ብዙ የተስፋ ቃል አላችሁ። እሷ የምትጮሆ ፍርድ ቤት ለመግባት ነው። እናንተ ግን ወደ ጸጋ ቤት እኮ ነው የምትገቡት። እያለ እኮ ነው የሚያነፃፀረው። ሁሌ ብትጮ ድምጿን የሚጠላ ሰው አለ የእናንተን ድምፅ ደግሞ የሚወድ አምላክ አለ ከአመፀኛው ዳኛ ጋር እኮ የሚያስተያየው እግዚአብሔር ራሱ ዳኛው ጉቦኛ ነው እኔ ግን ጻድቅ ነኝ እኮ የሚለው እሱ ሲፈለግ ነው የሚሰየመው እኔ ግን ሁሌ አለው ሁሌ እሱ ለሁሉ ሰው አይገኝም እኔ ግን ለሁሉ ሰው ዝገኛለሁ ነው የሚለው በእውነት በጣም ሲያስተያየው ሲያነጻጽለው ሰማይና ምድር ነው ሳትሰለች ስለ ፍትህ ጮህች፣ እግዚአብሔርም አመፀኛው ዳኛም ፈረደላት። ከዛ ይልና ወደ ኮንክሉዥን ይመጣል። ምን ይላል? እናንተስ እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹማ አመፀኛው ዳኛ እንዲህ ከፈረደ ቀንና ሌሊት ለሚጮሁ ለምርጦቹ አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላቸዋል። ምን ማለት ነው? ፈጥኖ ይፈርድላቸዋል። አያችሁ እኛ በጊዜው በሚወሰን ቀመር ውስጥ ስላለን ፈጥኖ የሚለው ትርጉም ቶሎ አይገባንም። በእውነት ትልቁ ከባድ ነገር እኛ እግዚአብሔር ዘገየ፣ ሰው የለኝም፣ ጠላት በዛብኝ። እግዚአብሔር ከዘላለም አንጻር ስለሚያየው ከሞት በኋላ ያለው የእግዚአብሔር መንግስት ዘላለማዊ ስለሆነ ሺህ ዓመት እንኳ ቢሆን ፈጥኖ ነው የሚለው ጌታ። ለአንተ እኮ ነው የዘገየ የሚመስል፣ ሀያ ዓመት ጠበኩ፣ ሰላሳ ዓመት ጠበኩ። እግዚአብሔር ግን ሰማይና ምድር አልፈው የእግዚአብሔር መንግስት የሚመጣበት ቀን ቅርብ እንደሆነ ስለሚያቅ እንደ እንፋሎት ነው የሚቆጥራት። የኛ ብዙ ዓመታት በጾም በጸሎት ታገስኩት የምትለውን እግዚአብሔር እንደ እንፋሎት ነው የሚያየው። ከዘላለም አንጻር ሲታይ ይሄ ዓለም ፈጥነው የሚያልፍና የማያልፍ የእግዚአብሔር መንግስት እንደሚመጣ ስለሚያውቅ እኮ ነው። ለእኛ ነው እኮ የዘገየ የሚመስለን። በእግዚአብሔር መነፅር የዘላለሙን እንድምታ ብታየው በጣም ጥቂት ጊዜ ነው የታገስከው። እግዚአብሔር ለምርጦቹ ፈጥኖ አይፈርድላቸው? ምን ፍርዱ? ምንድን ነው? እዚህ ስትለምነው እዚህ የምትቀበለው አይደለም። እውነተኛ ፍርድ ከሞት በኋላ ያለው ብድራትን እኮ ሲያመለክተው እግዚአብሔር ለምርጦቹ ፈጥኖ ይፈርዳል። መቼ ነው ፈጥኖ? በክርስቶስ ምጽአት ይፈርዳል፣ ይበይንላቸዋል። ምን ይበይናል? ብድራትን ይሰጣቸዋል። መቼ? በምጽአት ነው ፈጥኖ ይበይንላቸዋል፣ ለሚታገሳቸው ይፈርድላቸዋል በምጽአት መነጽር፣ ለክርስቶስ ምጽአት የተዘጋጀ ሰው አንዱ ምልክቱ ምንድነው? የቅዱስ ቃሉን ማጥናቱ ነው። ሁለተኛስ ምልክቱ በጸሎት መጽናቱ ነው። ሁልጊዜ በጸሎት የማይጸና ሰው ካየ ለምጽአቱ የተዘጋጀ ማንነት የለውም። በእለት ተእለት ኑሮ ውስጥ ሰምጧል ማለት ነው። ስለዚህ አንደበቱ ስንፍና የሚናገር ሰው በጉልበቱ ላይ ጸሎት፣ በልቡ ላይ ቃል ካጣ ለምጽአቱ አልተዘጋጀም ማለት ሁለት የጦር መሳሪያ ብቸኛ መለኪያ በልቡ ኢያሱና ካሌብ ቃሉን አሰላስል ነበር እንደሚል፣ በልቡ ቃሉን የሚያሰላስል በጉልበቱ ላይ ጸሎት ያልጠፋ ሰው መቼም ለመነጠቅ አይደለም መቼም ለመሄድ የተዘጋጀ ሰው ምልክት ነው። በመጨረሻ ዘመን እምነት ያለው ሰው አገኝ ይሆንን የሚለው ምን ማለት ነው? ቃሉን የሚያሰላስልና በጸሎት የሚተጋ ሰው አገኝ ይሆንን ማለት እኮ ነው። ጥያቄ በጣም አጠያየቂ ጥያቄ ነህ፣ በእውነት ልጅ ሆይ። ከዚች ከመበለቷ በላይ ምን ደርሶብሻል? እሱ እኮ አመፀኛ ዳኛ ነው። ሰውን የማይፈራ ክፉ ነገር ነው የገጠማት። ባል የላት፣ ገንዘብ የላት፣ ጸጋ የላት። ጨካኝ ሰው ፊት ነው የቆመችው። ግን ትጮኋል፣ ይጸንታ። እግዚአብሔርን የማይፈራውን ድል ከነሳችማ

ለምን ታከልን ለምን ዛልክ ለምን ዛሽ ቤቴ የሰገየ መስሻልን የምጠብቀው ጌታ ይመጣል ፈጥኖ የማይፈርድ መሰለሽን እግዚአብሔር የማይሰማ ማያ ያደረግሽኝን እኔ እንደ ክፉ ዳኛ ነኝ አይደለሁም አንቺ እኮ ለእኔ ምርጥ ነሽ ፈጥኜ ልፈርድልሽ ፍትህ ልበይን የምጠባበቅሽ ነሽ ስለምን ልብሽ ዛን እግዚአብሔር ይሄን እኮ ነው የሚለው። ስለምን ጌታ ሆይ እርዳኝ፣ እንደ ልጅነቴ መጸለይ ያቆምኩት እኔን እርዳኝ፣ አንተን በመጠባበቅ ተስፋ የዛልኩት። ምንም ጸሎቴ የሚሰማ የሚሰማ አልመስልለኝ ጌታ ሆይ፣ እንዲሁ ለአየሩ ምጮ ይመስለኛል፣ ንፋስ ምጎስም ይመስለኛል። የእኔ ጸሎት በአንተ ፊት ሞገስ ያጣንም ይመስለኝ። ለምን ብዙ ሞክሬ አልሆነልኝም? እንደዚህ እንደ አመፀኛው ዳኛ ፊቴ የቆመ ነገር አልወድቅ አለ። በቃ እንደወደደ ነገሩ ይሁን ብለህ አቆምክ። እግዚአብሔር ይላል አታቆም። እቺ መበለት እንኳ እንዲህ ከሆነች አንተ ከእሱ አትሻለም? ለእኔ እኮ ምርጥ ነህ ነው የሚለው እግዚአብሔር። እኔ እንደ ክፉ ዳኛ አይደለሁም ነው የሚለው እግዚአብሔር። እንግዲህ ከዚች ከመበለት ምን እንማራለን? በእውነተኛ የእግዚአብሔር ምርጦች የሆንን ከዚህ ሴትዮ ምንድን ነው የምንማረው? ተስፋ የቆረጠ ሰው አለ በዚህ ጉባኤ? የእግዚአብሔር ተስፋ ዘገየብኝ፣ የማየው ይወርሰኛል፣ ለምጻቱ ምድርስ አይመስለኝም፣ የዓለም መከራ እየጨመረ ነው ለሚል አለ። እግዚአብሔር ይላል በእውነት ለሚጸልዩ ሰዎች የሆኑ ሁሉ ማዕበል የሚያልፉ ጉልበት ስላላቸው ጸሎትን አታቁም፣ ቃሉን ማሰላሰል አታቁም። የምትጠብቀው ጌታ ድንገት ይመጣል። አሜን። እግዚአብሔር በጸሎት እንድንበረታ ጸጋውን ያብዛልን።